ምንድን ነው? ወርቅ ነዋ። ይሄ ሁሉ ወርቅ ገንዘብ ከየት አምታችሁ ነው የገዛችሁት? እኛው መቼ ገዝታ ነው? ነው አልሽ? በቃ ይሄ መስፍን ምንም እብደቱ አለቀቀው ማለት ነው አይደል? ቆይ እንዴት ይሄ ሁሉ ወርቅ ሳያማክረኝ ይገዛል? አራባ እያልገዛልሽ ሜላት። እንግዲህ ወርቁ እጇ ላይ ደርሷል ማለት ነው። ሀኒና ሰላም ወደ ሜላት ቤት ይዘው እያመራሉ። ከዛም እንግዲህ ሰላም ይባባላሉ። ሀኒዬ ሰላም አለቻት ሜላትን። ሜላት ደግሞ ሀኒ ሰላምን እንዴ ሰላምዬ፣ ምነው አንቺስ ሰላማትኝ እንዴ ብላ ተጠይቃታለች። ምን ይዤ እንደመጣ ሁለሽ ብታይ፣ ለሰላምታ እንኳን ጊዜ የለሽም ብላ ትላታለች። አቤት ለወሬ ቸኩለሽ ነው፣ ሰላም እንኳን ሳትያት የተቀመጥ ሺው ሀኒ ትላታለች። ሰላምም የሶስት ሚሊዮን ብር ወሬ ይዤ እንዴት አድርጌ ነው ሰላም የመላት ብላ ጊዜ የሚኖረኝ ብላ ሰላምም ለሀኒ ትላታለች። ሀኒም ሀይ ሰላምዬ ብላ ትላታለች። ቆይ ምንድን ነው እሱ ብላ ሜላት ግራ ተጋባለች። እማየ ይህ አንቺ ራስሽ ብታየው ነው የሚሻለው ብላ ሀኒ ሻንጣውን ለሜላት ታስረክባታለች ማለት ነው። ሜላትም ምን ይዛችሁ ነው ደግሞ ብላ ትጠይቃቸዋለች እስቲ ቆይ ምን አስቸኮረሽ? መጀመሪያ እዩ ብላ ሀኒ ሰላምም ትላታለች። ያንቺ እናት አይደለሁ እንዴት አልቸኮልም? ብላ ትላታለች። ሜላትም እንግዲህ ሻንጣውን ከፈታደረገችው ማለት ነው። ከብታ ስታየው ወርቅ ነው። ወርቁን በእጇ ታገላብጧል። እውነት እናንተ ግን ይሄ ወርቅ ነው? አርቴ ነው? አርቴ ነው? ሜላትም እንዲህ ምንድን ነው ብላ ትደነግጣለች ሀኒም ወርቅ ነዋ ብላ ትመልስላታለች። ይህን ሁሉ ወርቅ ገንዘብ ጌታ አንጥታችሁ ነው የገዛችሁት ብላ ሜላት ትጠይቃቸዋለች። ሀኒ ሰላም እኛ መቼ ገዛ ነው አልንሽ ብላ ሰላምም ለሜላት ትመልስላታለች። ሜላትም እንደው በቃ ይሄ መስፍን እንደው ምንም ነገር አያስብም አይደለም በማለት ትመልስላቸዋለች። ቆይ እንዴት ይህን ሁሉ ወርቅ ሳያማክረኝ ይገዛል? በማለት ሜላት ትናቸዋለች። ሀኒም እረ አባዬ አልገዛልሽም ብላ ትመልስላታለች። እማ ካዲያ ከየት አንጥታችሁ ነው ብላ ትጠይቃቸዋለች። እንዴ እማዬ የራስሽን ወርቅ አታውቂውም እንዴ በማለት ሀኒ ትመልስላታለች። ሜላትም እንዴ እያገላበጠች እያየችው ው ሀብሉንም አንዱን አንስታ በደንብ አየችው እንዲህ አዎ የራሴ ነው ብላ ሜላትም ትመልስላቸዋለች። እርግብ የወሰደችን ወርቅ ራሱ ነው ያመጣንልሽ ብላ ሀኒም ትመልስላታለች። ቆይ እንዴት ከየት አገኛችሁት በማለት ሜላትም በተደናገጠ ኃይል ትመልስላቸዋለች። እግዚአብሔር በጥበቡ አንጥቶ እጃችን ላይ ጣለዋ ብላ ሀኒም ትመልሰላታለች። ቆይ ሲጀመር እኮ ይሄ ቦርሳ አባትሽ እዚህ አንጥቶት የነበረው አይደለ እንዴ? ብላ ሜላትም ትጠይቃቸዋለች። አዎ፣ አውቀሽዋል ወርቁ እንደያዘው እዚህ መጥቶ ነበረ ብላ ሀኒ ለሜላት ትመልስላታለች። ምንድን ነው ሰላምዬ? እስኪ ይሄ ነገር ገብቶሽ እንደሆነ አስረጅኝ በማለት ሜላትም ሰላምን ትጠይቃታለች። እኔም ምንም አልገባኝም እማዬ ሀና ታስረዳሽ በማለት ሰላምን ትመልሰላታለች። ተምቹ የሚባል አንድ አባዬ ጋ የሚመላለስ ልጅ ነበረ። እሱ ነው ወርቁን እኛ ቤት ያመጣው በማለት ሀኒም ለሜላት ታስረዳታለች። የውልሽ እማዬ ይሄ ተምቹ የሚባል ልጅ ማን መሰለሽ የእርግብ ፍቅረኛ ነኝ ብሎ እዚህ ቤት የመጣው ልጅ ነው በማለት ሰላምም ለእናቷ ትነግራታለች። ሜላትም ምን እንዴት ብላ ትመልስላታለች። እርግብ አልነበረችም ማለት ነው ወርቁን የወሰደችው በማለት ሜላትም ትጠይቃቸዋለች። ሀኒም እኛም አልገባንም ግን ዋናው ነገር ወርቁ መገኘቱ ነው በማለት ሀኒም ለሜላት ትመልስላታለች። ሜላትም ሃንዬ የአባትሽ እጅ እዚህ ነገር ውስጥ እንደማይኖር ተስፋ አደርጋለሁ በማለት ሜላትም ሀኒን ትጠይቃታለች። ሰላምም ቆይ ምን እያልሽ ነው? ማየ ዛሬም የሀናን አባት እየጠረጠርሽ ነው? በማለት ሰላምም እናቷን ትቆጣታለች። ሜላትም ሰላምዬ፣ እኔ እኮ ጠረጠርኳቸው እያልኩሽ አይደለም፣ ግን ልጁ ደግሞ እነሱ ቤት የሚኖር ከሆነ ወርቁ እነሱ ቤት ከተገኘ ደግሞ ብላ ትገረማለች። እኔ እንጃ ብቻ ትላለች። ሰላምም አሁንስ እኔ ያንቺ ነገር ስልችት እያ እያለኝ ነው። በተገኘው ነገር ማመስገን ሲገባሽ ብቻ ሰው መውቀስ ነው ስራሽ ብላ ሰላምም ሜላትን ተቆጥታት ከአጠገቧ ተነስታ ትሄዳለች። ሜላትም ፎይ ብላ ትተነፍስና በጣም ግራት ትጋባለች፣ ትናደዳለች። ሀኒም ከመቀመጫዋ ብድግ ትልና ሜላት ስር ቁጭ ብላ እማዬ በቃ አይዞሽ አትጨናነቂ ብላ እሷን ታረጋጋታለች ማለት ነው። እንግዲህ ሜላት ወርቋን አግኝታለች። ያው ተምቹ ነው ይዞት የመጣው። ተምቹ ግን ውስጡን ከፍቶ አላየውም። ሆና ለመናገር ተምቹ ውስጡን ከፍቶ አላየውም። ብቻ እርግብ ነች ቦርሳ ቦርሳ እያለችው ስለነበረ ቦርሳውን እያያዘ ወዲያ ወዲህ ሲንከራተት የእርግብ ጠረን አለበት እያለ ሲያሸተው ሲያቅፈው የከረመው የነበረው ማለት ነው። እናም እንግዲህ አሁን በእርግጥ ሀና እና ሀና ቤት ቤት ውስጥ ስለተገኘ ሜላትም የሀና አባት አለበት ዚች ውስጥ በማለት ትጠራጠራለች። ሰላምም አንቺ እንደው ጭራሹኑ ሁልጊዜም ከሰው ራስ ላይ አቶ ልጅሞች በማለት ሰላምን ትናደድባታለች። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ እንደ መደራሻዋ እንደ ሰማይ ከዋክብት ብዝት ብዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ የሆኑ ነባሮች ላይክ ሼር ኮሜንት እንደተለመደው እንዳይረሳ ዛሬ ደግሞ ኖላዊ ድራማ በሚለው መጥቻ አለሁኝ ማለት ነው እንግዲህ ይህን ቪዲዮ እስከ መጨረሻው እንደምታዩልኝ ባለሙሉ ተስፋ ነኝ እዝራ እንግዲህ ከጽዮን ጋራ ይገናኛሉ ካፌ ጽዮን እሺ ባለማሲንቆ እያለች እዝራን ትለዋለች እሱ እየሳቀባት ምንድን ነው የሚያስቅ የሚያስቅ ነገር አለው እንዴ እያለች ትለዋለች። ከመቼ ወዲናው እንደዚህ ብለሽ የምትጠሪኝ ብሎ እሱም ይላታል። ከዛሬ እንጀምራ ማን ጠርቶ ማን ይቀራል በማለት ጽዮንም እዝራን ትለዋለች። ሀና ስለምትጠራኝ ስለዛ ለዛ ብለሽ ነው ብላ ብሎ እሱም ይላታል ቆይ ቆይ እዝራ ግን ለምንድ ነው የምታሾፍብኝ? ብላ ትለዋለች። ለማ መቻ አሾፍኩኝ የጠየቅሽኝ ነገር እኮ ስላልገባኝ ነው ብሎ እሱም ይመልስላታል። ግን አሰብክበት በማለት ትለዋለች። ቆይ ምንድ ነው እሱ ብሎ ይላታል። እሷም ተናደድበት ና ምንድ ነው እሱ ጥያቄው አልገባኝም ብሎ በሚጠይቃት ሰዓት ፍቅር ነዋ ብላ ትለዋለች። ቆይ እዝራ ግን ለምንድ ነው የምታሾፍብኝ ብላ ትናደዳበታለች። እሱም አንቺ ራስሽ ነሽ እያሾፍሽብኝ ያለሽው ብሎ ይላታል። ቆይ ግን ሴቶኝ ስለጠየቅኩህ ነው እንደዚህ የምታሾፍብኝ ብላ ትመልስለታለች። እኔም ልሽ ሲሆን ግን አንቺ ለምንድ ነው አንቺ የምትፈልጊውን ብቻ የምትዩው ብሎ እሱም ይጠይቃታል። ቆይ እኔ አሁን እንደዛ የሚል እንደዛ የሚል ነገር ወጥቶኛል፣ ብላ ብሎ እሱ ይላታል። ተው ባክህን፣ ብላ እሷም ትናደድበታለች። እሱም ቆይ ግን አንቺ ምንድን ነው የምትፈልጊው? ብሎ ይጠይቃታል። በፍቅር እንድንቀጥል ነው የምፈልገው፣ ብላ እሷም ትለዋለች። ቆይ ግን እኔ እንደዚህ ስታየኝ እንደዚህ አይነት ሰው ነኝ እንዴ? ብሎ ይጠይቃታል። የውልሽ ጽዮን፣ እኔ የምጠይቀውን የምፈልገውን ነገር በቀጥታ እንደምጠይቅ ወቂ ብሎ ይላታል። ጽዮን እስኪ ለማንኛውም መጀመሪያ ተረጋጊ ብሎ ከመቀመጫው ብድግ ይላል። ቆይ ለምንድን ነው የምረጋገው? መጀመሪያ የጠየቅኩውን ጥያቄ የማላስብበት ምክንያት ምንድን ነው ንቀህ እየሄድክ ብላ እሷም ትለዋለች። ቆይ ለመቼ ሄድኩ ብሎ ከመቀመጫው ብድግ ብሎ ይጠይቃታል። እና ልጅ ጨፍር ነው ብላ ትለዋለች። እሱም እንግዲህ ወንበር ላይ ተንበርክኮ የውልሽ እኔ ለሁሉም ነገር ለሁለት ሰው የማስብ ሰው አይደለሁም ብሎ ይላታል። የሚሆን የሚሆን ቢሆን መጀመሪያ እንዳልሽኝ እቀበልሽ ነበረ ግን አሁን ጊዜሽን አታባክኚ ብሎ ካጠገቧ ጥሏት ይሄዳል ማለት ነው። ሲሆን እንግዲህ እዝራን ተወደዋለች። በግድ ፍቅ በግድ ፍቅሬን ተቀበል እያለች እንግዲህ ትለዋለች ማለት ነው። እሱ ግን እኔ እስካሁንም እቀበልሽ ብሆን፣ እስካሁን ድረስ እቀበልሽ ነበር፣ ከአሁን በኋላ ግን ጊዜሽን ከኔ ጋር ባታቃጥይ መልካም ነው ብሎ ቁርጧን ነግሯት ሄዷል ማለት ነው። እሷ ግን በጣም ነው የምትወደው በተለይ ከሀና ጋራ በምታያቸው ሰዓት በጣም ትናደዳለች በጣም ትጨሳለች እሱ ግን ሀናን ነው የሚወዳት እንዴት ሀናን ይወዳል እያለች ሀና ግን እንደዚህ አይነት ነገር የምትፈልግ አይደለችም እሷ ብዙ ስቃይ ና ብዙ ችግር እያሳልፈች ነች አንድ ና አንድ ከአባቷ ጋራ መሆን ና የአባቷን ጤንነት የአባቷን ደህንነት ነው የምትፈልገው እና አሁን ላይ ደግሞ ትምህርቷን ስለሆነ ትኩረቷ ወደ ትምህርቷ ነው ግን ሰላምም ከእዝራ ጋራ እንድትሆን በጣም እየ ጎተጎተቻት ነው ያለው ማለት ነው። ተምቹ ግን አላሳዘናችሁም? ተምቹ ተምቹ በጣም ነው ያሳዘነኝ። እውነት ወይኔ፣ በቃ ለየለት። አሁንማ ለየለት በቃ የባሰ ጨለለ ጭራሽ ነው የድሮ ትውስታዋን እያስታወሰ ከእርግብ ጋራ በነበራቸው ሰዓት እንዴት አይነት ጊዜ እንደሚያሳልፉ ደስ የሚል ጊዜ በእንጀራ እንጀራ እየተጎራረሱ አልጋ ላይ ቁጭ ብለው እየተጎራረሱ እያለ ያንን ትዝታ ሁሉ እያሳየ እየመጣበት፣ እንግዲህ መከራውን እያየ ነው ማለት ነው ተምቹ። ያሳዝናል። አሁን ላይም እንግዲህ ለወርቅ ለነ ሀኒ አስቀምጭ ብሎ ቢሰጣት፣ ያው ሀናም እንግዲህ ሜላት ወርቋን አግኝተዋለች ማለት ነው። እና እንጀራ እየተጎራረሱ ከሀን ከእርግብ ጋራ እየተጫወቱ ይገኛል ማለት ነው። እናም እዚህ ለምንድን ነው የተደበቅሽው ብሎ ይላታል። እኔ እኮ በጣም ወንጀለኛ ነኝ እንደኔ ወንጀል እየሰራ ማንም የለም ብላ ትለዋለች። ቆይ ግን በጣም ነው የማመሰግነህ። ምንም ይሁን ምን እግዚአብሔር ብቻ ከዚህ ጉድ አንዴ ያውጣኝና አንተን ለመካስ ያብቃኝ እያለች እንግዲህ፣ ከዚህ በፊት እያወሩት በቃ በካስኩ ማለት ምን ማለት ነው ብላ ብሎ እሱም ይጠይቃታል። እስካሁን ከኔ ያተረፍከው ስቃይና ሰቆቃ ብቻ ነው። አንድ ቀን እንኳን በቅጡ ፍቅር ሰጥቼ አላውቅም እያለች እርግብ ተምቹን ትለዋለች። የውልሽ ተምቹ የውልሽ እርግብ እኔ ካንቺ ጋር ባለሁበት ወቅት በጣም ደስተኛ ነኝ። እድሜ ልኬን እኔ ካንቺ ልርቅሽ አልፈልግም በማለት ይላታል። እርግብም እኔም እኔም እኔም እንደዛው ነኝ። እስከ ህይወት ፍጻሜ ድረስ አብሬ ልኖር ቃል እገባልሃለሁ በማለት እርግብም ትለዋለች። መቼም አልተውህም ትለዋለች ተምቹን። በጣም ተደስቶ የምርሽን ነው ብሎ ይጠይቃታል። አዎ አንተ እኮ በጣም መልካም ሰው ነህ፣ ብላ እርግብም ለተምቹ ትለዋለች። ከነጉድለት እኮ ነው የወደድከኝ እና እንዴት ነው አንተን መተው የምችለው ብላ እርግብም ለተምቹ ትለዋለች። ይሄማ በጣም ደስ ይላል፣ ምግቡን እንብላሁን ብለው እና እየተጎራረሱ ይሄንን ጨዋታቸውን ይቀጥላሉ ማለት ነው። እናም እንግዲህ እንጀራውን ጠቅሉ አንዴ ይጎሰጎሰ አይተምቹ ተምቹ ተምቹ እኮ በጣም ነው የሚያስቀው ነገር ስራ ሁሉ ማለት ነው። እናም እንግዲህ እና ካዲ አሁን ከተምቹ ተምቹ ምን ይወጥ ይሆን እንግዲህ። ይሄ ሁሉ ትዝታ አብሮ እያለ ትዝታው ፊት ላይ እየመጣ እየተደቀነብህ፣ እንግዲህ አደራ አደራ ብላ በሰጠችህ ነገር አደራ አደራዋን አላ አልተወጣኸውም ማለት ነው። ወይኔ እና አሁን ምን ይሻለኛል? አደራ እኮ አልተውህም ብለሽ እኮ ቃል ገብተሽልኝ ነበር ነበረ። እሺ አሁን እና ምን ይሻለኛል? ወዴት ነው የሚሄደው? የአንችን ነገር እንዴት ነው ማድረገው? ትዝታሽ ሁሉ ከፊቴ እየመጣ እየተደቀነብኝ እንዴት ላደርገው ችላለሁ እያለ እንግዲህ መጠጡን እየጠጣ እ ጨለማ ውስጥ ቁጭ ብሎ ጭንቀት ይዞታል ማለት ነው። ያ ትዝታው አለቀ በትዝታ አለቀ። በቃ እንግዲህ አደራውን ስላልተወጣ አሁን እርግብ ደግሞ አሁን ላይ ደግሞ ሻንጣዋን ነው የበረ የምትፈልገው። ሻንጣዋንም በእጇ ላደረስክላትም ያለህ አማራጭ ከሷ መለያየት ብቻ ነው። ዘጠና ዘጠኙ ትዝታው ቢመጣብህም ምንም ማድረግ አይቻልም ማለት ነው። እንግዲህ ተምቹ ትዕግስቱን ይስጥ። እና ሀኒ እና ሜላት ሀኒ ሳሎን ላይ ቁጭ ብላ እንዴ እስካሁን አልተኛሽም እንዴ ብላ ሜላትን ትጠይቃታለች። እንዴ ትተኛለው ብለሽ ነው ብላ ሜላትም ትመልስላታለች። ለነገሩ ነገር እውነትሽን ነው ልጆች ውጭ ሆነው እንዴት አይነት እንቅልፍ ይወስድሻል ብላ ሀኒ ሜላትን ትመልስላታለች። ቆይ አንቺ ለምንድን ነው ግን ከነሱ የቀረሽው ብላ ሜላት ሀኒ ትጠይቃታለች። ያው አንቺ ብቻሽን ስለሆንሽ እንዳይደብርሽ ብዬ ነው የቀረሁት ብላ ሀኒም ትመልስላታለች። አንቺ ይሄን ሀል እየተጨነቅሽልኝ እኔ ግን አስቀየምኩሽ አይደለ ብላ ሜላትም ሀኔም ትጠይቃታለች። ምን አድርገሽ ብላ ሀኔም ትጠይቃታለች። እ ቀላይ አባትሽን ጠርጥሬው ነዋ ብላ ሜላትም ሀኔም ትጠይቃታለች። እማዬ አንቺ እኮ ትክክል ነሽ ብላ ሀኔም ትመልስላታለች። ሜላትም አይ ትክክልማ አይደለሁም ሀንዬ፣ ሰላምዬ እውነቷን ነው። እኔ ካገኘሁት እኔ ካገኘሁት ነገር ላይ ሁሉ ጉድፍ የምንፈልግ መጥፎ ሰው ነኝ ብላ ሜላትም ለሀኔ ትላታለች። ሀኔም እንደሱ አትበይ ሰላምዬ እኮ እንደዛ ያለችው ስለተናደደች እንጂ እንደዛ ሆነሽ አይደለም ብላ ሀኔ ሜላትን ትላታለች። እስኪ ተይኝ የኔ ልጅ አባትሽ ግን ስለ ወርቁ ያውቃል ብላ ሜላትም ሀኒን ትጠይቃታለች። ሀኒም እኔ እንጃ ብላ መልስ ትሰጣታለች። እንጃ ማለት እኔ እንጃ ማለት ብላ ሜላትም ለሀኒ ትጠይቃታለች። እኔ እንጃ ወርቁን እንዳገኘ ነው ወደዚህ ነው የመጣ ነው አባዬን አላገኘሁትም በማለት ሀኒም ለሜላት ትመልስላታለች። ቆይ ግን ወርቁ እንዴት ነው እናንተ ቤት ሊመጣ የቻለው ብላ ሜላትም ሀኒን ትጠይቃታለች። እሱም እኔም ምንም ነገር አልገባኝም ብቻ ተምቹ የሚባል ልጅ አስቀምጫለሁ ያለው ቦርሳ ውስጥ ነው ያገኘ ነው ብላ ሀኔም ትመልስላታለች። ተምቹ ማለት ሰላም የእርግብ ፍቅረኛ ነው ያለችው ልጅ ነው ብላ ሜላትም ሀኔ ትጠይቃታለች። እኔንጃ እውነቷንም ይሁን ተሳስታ ይሁን ያለችው እኔ አልገባኝም ግን አዎ እሱ ነው ብላ ሀኔም ለሜላት ትላታለች ቆይ ግን እሱ ከውጭ የመጣ ልጅ ነው ብላ ሜላት ሀኔን ትጠይቃታለች እረ አይደለም እዚሁ ነው የሚኖረው ብላ ሀኔም ትመልስላታለች ሜላትም ቆይ እንዴት ነው ነገሩ እርግብ እኮ ከውጭ መጣ ብላ ነው ያስተዋወቀችኝ ብላ ሜላትም ሀኔን ትጠይቃታለች ስሙ ደግሞ ዘሪሆን ነው በማለት ሜላትም ለሀኔ ትላታለች እንጃ እኔ ነገሩ ምንም አልገባኝም፣ በማለት ሀኔም ትመልስላታለች። ሜላትም ባዩሽ ባዩሽ ሆን ብላ ይሄን ልጅ ገዝታው ነው መሆን ያለበት ብላ ሜላትም ለሀኔ ትላታለች። እንጃ እኔ እንደሱ ለማለት እንኳን ይከብደኛል ብላ ሀኔም ሜላትም ትመልስላታለች። ሜላትም ለምን ብላ ትጠይቃታለች። እኔ ምኑንም አላቅም ምናልባት ማየሸውደውት ሊ እንዳይሆን ብላ ሀኔም ለሜላት ትላታለች። እንዴት ሊሸውዱት ይችላሉ? በማለት ሜላትም ከሀኔ ጋር ትከራከራለች። እንግዲህ ተምቹ እንዴት የርግብ ፍቅረኛ እርግብ እኮ ከውጭ ነው የመጣው ብላ ነው ያስታውቀችኝ። ብላ እንግዲህ ሜላት በጣም እየተግራ እየተጋባች ነው ማለት ነው። ሰላም ግን ስላየችው የእርግብ ፍቅረኛ ነው ብላ ለሜላት ነግራታለች። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቶ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።